ጽጌ አስተርአየ በውስተ ምድርነ፣ አበባ በምድር ላይ ተገለጠ። ባለሟል ለጌታው የቀረበ እንደሆነ ለእግዚአብሔር የድንግል ማርያምን ያህል የቀረበ የለም። በግዞት በስራት ያለ ሰው የወደደውን አያደርግም፣ በባርነት ነውና ያለው። ፍየል ሥጋ፣ የበግ ሥጋ፣ ሳንቲም ገንዘብ ሳይሆን ለእግዚአብሔር መስዋዕቱ ምንድን ነው? ጸሎት ነው። እመቤታችን ምንድናት ከተባለ ለእግዚአብሔር የቀረበች ርግብ ናት። መጀመሪያም ሕግ አፍርሰሽ ነው ባርነት የመጣብሽ። ወደማታውቂ የመከራገር ተሰደሽ ሰባ ዘመን የተሰቃየሽው ሕግ አፍርሰሽ ነው። ከባቢሎን ተወጣላችሁ የሚለውን የተስፋ ቃል አሰማኝ ኢየሱስ ክርስቶስ እመቤታችንን ወደኔ ነይ ብሎ የተናገረበት አንድ ሶስት ጊዜ ናቸው። እግዚአብሔርን የቀረበ ሰው ከሞት ይርቃል። ከእስራኤል ይልቅ አሮን እግዚአብሔር ቅርብ ነው። ከአሮን ይልቅ ሙሴ ለእግዚአብሔር ቅርብ ነው። አቤልን አይቶ መሥዋዕቱን አይቶለታል። ሰው ከሚሰጠው ነገር በፊት ሰውየው ይታያል። በነፍስ የወደቀ ሰው ስብራቱ የጸና ነው በስጋ ከሚወድቅ ሰው ይልቅ። የእመቤታችን ስም ሲጠራ ሁሉ ነገር ፈጥኖ ይከናወናል። ጽጌ አስተርአየ በውስተ ምድርነ፣ በምድራችን ላይ አበባ ተገለጠ። መኃልየ መኃልይ ዘሰሎሞን ምዕራፍ ሁለት ቃሉን የተናገረው አባታችን ሰሎሞን ወልደ ዳዊት የዳዊት ልጅ ሰሎሞን ነው። መጽሐፍ የሚያነብ ሰው አስቀድሞ የመጽሐፉ ባለቤት ማን እንደሆነ ማወቅና ማንሳት ማሰብ አለበት ይላል መጽሐፍ። የሚማር ሰውም የመጽሐፉ ባለቤት ሕይወቱ ማን እንደሆነ ማወቅ አለበት። ጽጌ አስተርአየ በውስተ ምድርነ አበባ በምድራችን ላይ ተገለጠ ወይኑን ትርንጎውን እሸቱን ቆርጠን የምንበላበት ጊዜ ደረሰ። የዋኖስ ድምፅ በምድራችን ላይ ተሰማ። ወይኑ ስላፈራ ርግቤ መደምደሚያዊ ወደ እኔ ነይ ቢላት ምን አይቼ እመጣለሁ ብትለው ፊትህን አሳየኝ ድምፅህን አሰማኝ አለችው። እንግዲያስ እመጣለሁ። ወይኑም አፈርቷል። ግን ወይናችን እንዳያፈራ የሚያደርጉትን ጥቃቅን ቀበሮዎች አጥምዳችሁ ያዙልኝ ወይናችንም ያፍራ ይላል። ወይናችን እንዳያፈራ የሚያደርጉትን ጥቃቅን ቀበሮዎች አጥምዳችሁ ያዙልኝ ወይናችንም ያፍራ። እኔ የኔ የልጅ ወንድሜ የወልድ ነኝ እሱም የእኔ ነው ልጅ ወንድሜ። እኔ ላድን ባለ ጊዜ ማን ይከራከረዋል? ክንዱ ጽኑ ኃያል ብርቱ ነውና በአበቦች መካከልም ይታያል። ቀኑ እስኪመሽ ድረስ ቀትሩም ዳገስ እስከሚል ድረስ በአበቦች ተሰማርቶ ይቆያል። ልጅ ወንድሜ የምታድነኝ እኔ ላድን ባልክ ጊዜ ወንበልድ በሳሬል በሳሬል ላይም ተቀመጥ ይላል። ይሄ የጽጌ መዝሙር ነው ማለት ነው። ሰሎሞን ስለ ጽጌ የዘመረው ነው። ጽጌ አበባ በምድራችን ላይ ታየ ነው። እንግዲህ ይሄ መኃልየ ዘሰሎሞን ምዕራፍ ሁለት ከቁጥር 14 ድረስ ያለው ነው። አሁን ያልኩት እስከ ቁጥር 14፣ ይሄ ያለው የእስራኤላውያን ከባቢሎን ምርኮ የሚመለሱበትን የያዘ ትንቢት ነው። የክርስቶስን መገለጥ የያዘ ነው። የቤተ ክርስቲያንን የእመቤታችንና የነፍሳትን ምስጢርም የያዘ ነው ማለት ነው። ስለዚህ ልጅ ወንድሜ እንዲህ ብሎ ይመልስልኛል አለች። ምን ብሎ አቅራቢያዬ ርግቤ፣ መደምደሚያዬ ወደ እኔ ነይ ብሎ፣ አንደኛ ርግቤ ይላታል። ሁለተኛ አቅራቢያዬ ይላታል። ሶስተኛ ተነሽ ይላታል። አራተኛ ወደ እኔ ነይ ይላታል። ከዚያ ክረምት አልፈዋል ይላታል። ክረምት ስላለፈ ወደ እኔ ነይ ይላታል። ይሄ ለእስራኤል የታዘዘ ነው። ክረምት አልፏል ማለት የሰብአው ዘመን መከራ አልፏልና የርግብ ህላዌን የርግ ጽሬትና ባህሪ ያለሽ ቤተ እስራኤል ሆይ በህግ ባምልኮት ጸንተሽ ከጸልቡናሽን ወደ እኔ መልሰሽ ወደ እኔ ነይ፣ ተነሽ ከኃጢአት ከጣዖት ከዝንጋኤ በአምልኮት እግዚአብሔር በንስሐ በትጋት ተነስተሽ ወደ እኔ ነይ ይላታል እግዚአብሔር። ክረምቱ አልፎልሻልና ኢየሩሳሌም መጥቼ ሶስት ጊዜ በዓል እንዳላከብርል መስዋዕት እንዳልሰዋል፣ ህግ ስርዓት እንዳልጠብቅል፣ ትንቢተ ነቢያትን እንዳልጠብቅ ሱባዔ ነቢያትን እንዳልቆጥርማ ክረምት እያዳጠ መንገድ እንዳያስኬድ፣ በግዞት በስርዓት ያለ ሰው የወደደውን አያደርግም፣ በባርነት ነውና ያለው። እንዴት ብዬ እወጣለሁ! እንዳቴ የምርኮው ዘመን አልፎልሻልና ወደ እኔ ነይ አላት። ጽጌ አስተርአየ በውስተ ምድርና አበባ በምድር ላይ ተገለጠ አለ። ነቢያት ሐዋርያት እያስተማሩ ታዩ። እሸቱን እንኩተውን የምንበላበት ጊዜ ደረሰ አለ። ቁርጥ የምንድንበት ቀን ደረሰ። የመቆረጥ ቀን ጊዜ ገሚል እሸቱን የምንቆርጥበት ደረሰ። አንድም ደግሞ የጠላታችን የብልጣሶር አንገቱ ቸብቸቦ የሚቆረጥበት ጊዜ ደረሰ። የዋኖስ ድምፅ ተሰማ። ክረምት አልፎ መከር ሲወጣ በመስከረም በየዋሻው የነበሩት ዋኖሶችና ርግቦች ቆቃ ሁሉ ተነስተው ይጩኋል በአበቦች ተሰማርተው ስለዚህ እነሱ ደስ እንደሚያሰኙ ክረምቱ አልፎ እነሱ በተራራው በአበባው በጫካው ሲጮሁ ደስ እንዲያሰኙ፣ ነቢያት ሐዋርያት ከምርኮ የምትወጡበት ጊዜ ደርሷል፣ የባርነቱ ዘመን አልቋል፣ ሰባው ሱባኤ ተፈጽሟል እያሉ ሲያስተምሩ ደስ ያሰኛሉ እና የነቢያት የሐዋርያት ትምህርት የነቢያት የካህናት ትምህርት ተሰማ እና ወደ እኔ ነይ አላት። ማን ነው እንደሚዝ የሚላት? ቤተ እስራኤልን በህግ በአምልኮት ወደ እኔ ነይ ይላታል። እሷ ደግሞ እንዴት ብዬ እመጣለሁ አለችው። ምን ይዤ ልምጣ? ናይማ ካልከኝ ገጸ ረዴትህን ግለጥልኝ። ለሙሴ ለአሮን ገልጠህ ከግብፅ ባርነት ያወጣህበትን የምሕረት ፊትህን አሳየኝ። አስማአኒ ቃለከ አረ የኒ ገጸከ አስማኒ ቃለከ ገጸ ምሕረትህ መልካም ነው። አስማኒ ቃለከ ቃልህን አሰማኝ ማለት ከባቢሎን ተወጣላችሁ የሚለውን የተስፋ ቃል አሰማኝ። ቃልህ መልካም ነው፣ ፊትህም ያማረ ነው ማለት ገጸ ረዴትህ፣ የረዴት ፊትህ እግዚአብሔር ሆይ መልካም ነው። ከባርነት ተወጣላችሁ የሚለው የተስፋ ቃልህም ያማረ ነውና ያንን አሰማኝ አለችው። ርግቤ፣ መደምደሚያዬ፣ ቤተ እስራኤል እንዲህ ካልሽኝማ በቅጥሩ አጠገብ ወዳለ ወደ አለቱ ጥላ ነይ አለ አለት ያለው ሁለቱን ጽላት ነው። ለምን? ከድንጋይ ስለተቀረጹ። ወደ አለቱ ጥላ ነይ የሚላት ወደ ምንድ ነው? ወደ ሕግ ጥላ ነይ። መጀመሪያም ሕግ አፍርሰሽ ነው ባርነት የመጣብሽ። ወደማታውቂው የመከራ አገር ተሰደሽ ሰባ ዘመን የተሰቃየሽው ሕግ አፍርሰሽ ነው። አሁን ወደ ሕግ ጥላ ነይ፣ ወደ ስርዓቱ ጥላ ነይ፣ ወደ ጽላቱ ረዴት ነይ። ስተጽላሎተ ኮክ ከአለት የተጠጋ ከነጣቂ አሞራ እንደሚድነው ሁሉ ከታቦቱ ከተጠጋሽ ከጽላቱ ከተጠጋሽ ለሙሴ ከሰጠውት ጽላት ከተጠጋሽ መከራ አገኝሽም፣ ድል ነስተሽ ተወጫለሽ። በዚያ ላይ የህጉ ረድኤት አድሯለና ወደዚያ ነይ ይላታል። እሷም ደግሞ ምን ትላለች? ህግ በልቤ እንዳያፈራ የሚያደርጉትን ሐሳውያን ነቢያትን፣ ሐሳውያን መምህራንን፣ ሐሳውያን አይዛብን ጥቃቅን ንዑሳን ንዑሰ ልቡና ንዑሰ አእምሮ ንዑሰ ህሊና የሚሆኑ ከይናት ሐሰትን ነቢያተ ሐሰትን መምራነ ሐሰትን አጥምዳችሁ በትምህርት ወጥመድ ያዙልኝ፣ ልቡናችንም ያብብ ያፍራ አለች። ምግባር ትሩፋትን ይስጥ ማለቷ ነው። እግዚአብሔርም ይህንን አደረግላት። እንግዲህ ከባርነት እንድትወጪ ከፈለግሽ ወደ አለቱ ጥላ ነይ አላት። ወደ ታቦቱ ነይ፣ ከዚያሳ ደግሞ በታቦቱ ላይ የተጻፈውን ሕግ ወደ መፈጸም ነይ፣ ከዚያ የገጸ ረዴቴ ጽላሎተ ረዴቴ ይጋርድሻል ከመከራውም ይሰውርሻል። እስራኤል እንዲበራላቸው ግብፃውያን እንዲጨልምባቸው አድርጌ እናንተን ከመከራ የሰወርኩበት ረዴቴ ይገለጥልሻልና ወደ እኔ ነይ አላት። እስራኤልም ወደ ታቦቱ ወደ ሕጉ ሲመጡ ንዑሳን ሕግ እንዳያፈራ የሚያደርጉትን ሕግ ዘር ነው። የሰው ልብ ደግሞ ምድር ነው። እንዳያፈራ የሚያደርጉት ቀበሮዎች ናቸው። ስለዚህ ቀበሮዎች ተጠመዱ። እስራኤልም ወደ አለቱ ጥላን መጣች። ማለት በታቦቱ መሥዋዕት ወደ መሰዋት በታቦቱ ላይ በጽላቱ ላይ የተቀረጸውን ሕግ ወደ መጠበቅ ርግብነታቸውን ወደ መጠበቅ ሲመለሱ እግዚአብሔር ገጸ ረዴቱን ገለጠና ጊዜ ገሚድ በጽሐ የአስጨናቂያቸው የብልጣሶር አንገት በቂሮስ ተቆርጦ እነሱ ነፃ ወጡ ልቡናቸውም የምግባርን የህግን ፍሬ አፈራ። አንዱ ይሄ ነው። ከስንፍና አልጋ ከጣዖት አምልኮ አልጋ ከኃጢአት አልጋና ከዝንጋኤ አልጋ ከመርሳት አልጋ ተነሽ እርግብሽነትሽን ጠብቂው፣ ልቡናሽን ጠብቂ፣ ወዳለቱ ጥላ ነይ አላት። መጣች። እግዚአብሔርም በሰባ ዘመን አወጣቸው። ይህ አንዱ ነው። ሁለተኛ መልካሚቱ መደምደሚያዬ፣ ርግቤ መደምደሚያዬ የሚላት አንድ እመቤታችን ነው። ወደ እኔ ነይ ይላታል። የግዝ በግዝ ማህሌ የማህሌ ትርጓሜያችን ለእመቤታችን ሰጥቶ ይተረጉማል። ለምደው ነይ የሚላት ወደ እኔ ነይ እሷን ደግሞ ተነሽ የሚላት የአምላክ እናት ወደ መሆን ነው። የአምላክ እናት ወደ መሆንን እሽ በይን ገብርኤል ስማኝ ማርያምም ብስራቱን እሽ በዩ ጠል ሳይታወቅ ሌሊት ለስ ብሎ ወርዶ እንዲያድር ሳይመረመር ከእሷ ሰው ይሁን ተብሎ ስለተናገረ ማርያምም እሽ በዩ፣ ምድር ጠልን እንደምትቀበል አንችም እሺ ይኩነኒ ብለሽ ተቀበዩ ያለውን ቃል እዚህ ደግሞ የስጋ መንጻት፣ የነፍስ መንጻት፣ የህሊና መንጻት፣ የልብ መንጻት ያለሽ ቅርብቴ አራያ እግዚአብሔርን ጠብቀሽ በንጽሐ ልቡና ለእኔ የቀረብሽ መልካሚቱ ርግቤ እናቴ ሆይ የኔ እናት ትሆኝ ዘንድ በእናትነት ባለሟልነት ወደ እኔ ነይ ይላታል። በእግዚአብሔር ዘንድ ባለሟልነትን አግኝተሻል ይላል። ባለሟል ለጌታው የቀረበ እንደሆነ፣ ለእግዚአብሔር የድንግል ማርያምን ያህል የቀረበ የለም። ከፍጡር ወገን ለእግዚአብሔር የመጨረሻው ቅርቡ እመቤታችን ናት። አቅራቢያ ቅርብቴ ወደ እኔ ነይ የሚላት የእኔ እናት ወደ መሆን እኔን ወደ መጽነስ እኔን ወደ መውለድ እኔን ወደ መታቀፍ ነይ እያላት ነበረ። የእናትሽ የሔዋን የአባትሽ የአዳም ክረምተ ሐዘናቸው ክረምተ መርገማቸው አልፏልና የመከራው ዝናብ ወደ ራሱ ወደ ዲያብሎስ ተመልሷልና ባርነት ወደ ፈርዖን እንደተመለሰ ወደ ብልጣሶር እንደተመለሰ ሁሉ መከራም ወደ ዲያብሎስ ተመልሷልና አንቺም ወደ እኔ ነይ ይላታል እግዚአብሔር። ኢየሱስ ክርስቶስ እመቤታችንን ወደኔ ነይ ብሎ የተናገረበት አንድ ሶስት ጊዜ ናቸው። አንደኛው ለጽንሰት ሲመርጣት ነው። ሁለተኛው ደግሞ ወደኔ ነይ ያለ ነፍሷን ከስጋዋ ሲለይ ነው። ይሄን መዝሙር ራሱ ጌታ ነው የተናገረላት። እነ ዲዮናሴዎስ እንደመሰከሩት ጌታ ይሄንን መዝሙር ራሱ ርግቤ፣ ወደኔ ነይ የሚለውን አንደኛ ለእናትነት ሲመርጣት፣ ሁለተኛ ነፍሷ ከስጋዋ ስትለይ፣ ሶስተኛ ደግሞ ስጋዋን ከመቃብር አውጥቶ ሊያሳርጋት ሲፈልግ ነይ የሚለውን ቃል ተናግሮላታል! ክረምተ ሐዘን አልፏልና ወደ እኔ ነይ አንድ የሔዋን ሐዘን ስላለፈ ጽጌ ክርስቶስ የሚገለጥበት ጊዜ ስለመጣ ቃለማይነቅ ዮሐንስ መጥምቅ የሚያስተምርበት ጊዜ ስለመጣ በለስ አውፃ ሰርፀ አውያን ጸገዩ ወሃቡ መዓዛ ሐዋርያት አስተምረው ምእመናን ምግባር ትሩፋትን የሚያፈሩበት ጊዜ ስለመጣ ቆናጽል፣ ጸሐፍት ፈሪሳውያን፣ አጋንንት በወንጌል የሚታሰሩበት ጊዜ ስለመጣ መልካሚቱ ርግብ መደምደሚያ ሆይ ወደ እኔ ነይ ብሎ የጠራት ከዚህ የተነሳ ነው። አንቺ ወደ እኔ። እግዚአብሔርን የቀረበ ሰው ከሞት ይርቃል። ስለዚህ እመቤታችንን በባለሟልነት አቅርቧታል። ሁልጊዜም ምልጃ፣ ጸሎት፣ አስተብቆት፣ ቅዳሴ ይህን የመሰለው ሁሉ በእመቤታችን የሚጠቀለልበት ምክንያት ለእግዚአብሔር የመጨረሻዋ ቅርብ እርሷ ስለሆነች ነው። ምንጊዜም እግዚአብሔር ባለሟሉን በፊቱ ያቆምና፣ ክብር ይሰጣል፣ ጌትነቱንም ይገልጥለታል። ከእስራኤል ይልቅ አሮን ለእግዚአብሔር ቅርብ ነው። ከአሮን ይልቅ ሙሴ ለእግዚአብሔር ቅርብ ነው። ስለዚህ ደረጃ ነበራቸው። ወደ ተራራው ሲወጡም ደረጃ ነበራቸው። ሕዝቡ በግረ ደብር ናቸው። አሮን በመንፈቀ ደብር ነው። ሙሴ ደግሞ ከመንጦ ላይ ከመጋረጃው ገብቶ ነው። ስለዚህ ለእግዚአብሔር በቀረቡ ቁጥር መገለጡም እየተገለጠ ነው የመጣ ሙሴ እያሱ አሮን ያ ብርሃን፣ ኦሪት ዘፍጥረት ኦሪት ዘጸአት ምዕራፍ 33 ላይ የምንመለከተው ብርሃን በአሮን ግንባር ላይ አልተቀረጸም፣ በኢያሱ ግንባር ላይ አልተቀረጸም፣ በሙሴ ግንባር ላይ ነው የተቀረጸው። ሰው ለእግዚአብሔር በቀረበ መጠን ከእግዚአብሔር የሚወጣው ብርሃንም እንደዚሁ መጠኑ ይለያል። ስለዚህ እመቤታችንም ለእግዚአብሔር ልክ እንደዚህ ሐዋርያት በደብረ ታቦር ያዩትን ብርሃን ሕዝቡ ታችሁ ነው እንዳላዩት፣ ለእግዚአብሔር የቀረበ ሰው የሚያየውን ምስጢር ሌላ አያየውም። እመቤታችንም ለእግዚአብሔር የመጨረሻዋ ቅርብ ስለሆነች ምስጢር ሁሉ ለእሷ ይገለጣል። ድኅነት ሁሉ በእሷ በኩል ሲሆን ይፈጽማል። ምልጃም ሲሆን በእሷ በኩል ከሆነ ይፈጥናል። የእመቤታችን ስም ሲጠራ ሁሉ ነገር ፈጥኖ ይከናወናል። ሌላ ሰው እንደሚያቀርበው አይደለም። ሰሎሞን ሲናገር የሀጣን መሥዋዕት በእግዚአብሔር ዘንድ አጸያፊ ነው ይላል። ሰው ከእግዚአብሔር ርቆ ልቡናው ጠማማ ሆኖ ሳለ ምንም ነገር ስንኳንስ ገንዘቡን ሌላውን ይቅርና ከእጁ ቆርጦ እኳ ለእግዚአብሔር ቢያቀር በእግዚአብሔር ተቀባይነት የለውም። የሀጣን መስዋዕት በእግዚአብሔር ዘንድ አስጸያፊ ነው። መጽሐፈ ምሳሌ ምዕራፍ 15 ላይ ነው ያለው። የሀጣን መስዋዕት በእግዚአብሔር ዘንድ አስጸያፊ ነው። አስጸያፊ ስለሆነ ጸሎት መስዋዕት ነው። ወሀብ በለልዑል ጸሎተ ከሱ ሊተ መስዋዕተ ጽድቅ ወውሃቦ ለልዑል ጸሎተከ ይላል የጽድቅ መስዋዕትን ሰዋልኝ ለልዑልም ምን ይላል ጸሎትህን መስዋዕት አድርጋህ አቅርብ ይላል ስለዚህ አንዱ መስዋዕታችን ዋናው ነገር ኢይበልዕ ሥጋ ላህም ወኢይሰቲ ደመ ጠሊ ስለሚል የፍየል ሥጋ የበግ ሥጋ ሳንቲም ገንዘብ ሳይሆን ለእግዚአብሔር መስዋዕቱ ምንድን ነው? ጸሎት ነው። ልብ ብላችሁ ስሙ። ጸሎት ለእግዚአብሔር የሚቀርብ መስዋዕት ከሆነ የኃጢአተኛ መስዋዕት ደግሞ በእግዚአብሔር ዘንድ አስጸያፊ ከሆነ የኃጢአተኛ ጸሎት በእግዚአብሔር ዘንድ ይናቃል ማለት፣ ስለሚናቅ የጻድቃን ደግሞ ጸሎታቸው ተመልከቱ። የእግዚአብሔር አይኖቹ ወደ ጻድቃን ናቸው ጆሮዎቹም ወደ ልመናቸው ብሏል ቅዱስ ዳዊት። የእነዚያ ግን የእግዚአብሔር ገጸ ማዕቱ ክፉ ወደሚያደርጉ ሰዎች ነው። የምረት አይኖቹ ደግሞ ወደ ወዳጆቹ ወደ ጻድቃን ናቸው፣ ጆሮዎቹ ደግሞ ወደ ጻድቃን ልመና ብቻ የተዘረጉ ናቸው። የእነሱን ይሰማል፣ ይሄኛውን ግን አይሰማም። እግዚአብሔር ይታርዩኒ ይሄን አታሳዩኝ፣ መሥዋዕታችሁን፣ ዕጣናችሁን አልፈልግም ይላል። ቅዱስ ያሬድ እመቤታችን ሲያመሰግን ሰውነቴ ያንችን መሥዋዕት ፈለገችው ይላታል። እመቤታችን የመቤታችን ቁርባን የሚላል ጸሎቷን ነው። የኤልያስ መሥዋዕት የተወደደ ነው። የተወደደ ሰው ሲያቀርበው መሥዋዕት በእግዚአብሔር ዘንድ ፈጥኖ ወደ ሰማይ ይወጣል። ከመሥዋዕቱ በፊት ሰውየው ነው የሚታየውና፣ አቤልን ተመልክቶ መሥዋዕቱን አየ። አቤልን አይቶ መሥዋዕቱን አይቶለታል። ሰው ከሚሰጠው ነገር በፊት ሰውየው ይታያል። ስለዚህ እመቤታችን ምንድናት ከተባለ ለእግዚአብሔር የቀረበች ርግብ ናት። በመጽሐፍ ትጋዊ ሰው የሚባላለ፣ ፍጥረታዊ ሰው የሚባላለ፣ መንፈሳዊ ሰው የሚባላለ እና ማናቸውም ሰው ይባላል። ማናቸውም ሰው የሚባለው ከሰው ይሄ የማይባል ማለት ነው። ይሄ ነገሩ ጥሩ ነው የማይባል ሁሉም የከሰረ ሰው ማለት ነው። በሁሉም ያለቀ የሞተ ሰው፣ ወይ ንግግሩ፣ ወይ ልቡ፣ ወይ ህሊናው፣ ወይ ስራው፣ እንዲ ሁሉም የጠመመበት ሰው። ማናቸውም ሰው ሲባል ተርታ ሰው ማለት ነው። ለራሱ ዋጋ ያለው ነገር የማይሰራ ሰው ነው። እና ማናቸውም ሰው ኃጢአት ቢሰራ ርግብ ይዞ ይምጣ ይላል። ማናቸውም ሰው ኃጢአት ቢሠራ ርግብ ይዞ ነው የሚመጣ። እና ለዚህ ሰውዬ ሀብት ወይፈን ዓለም ይሰዋለት ርግብ ነው። ይሄ ማናቸውም ሰው የተባለ ምንድን ነው? ተርታ ሀጥእ ሰው ነው። ርግብ ይዞ ይምጣ የተባለ አንድ ቢያንስ ቢያንስ እንኳን ልቡቅን ቅን ይሁን ነው። ደግሞ እንግዲህ ተመልከቱ። ሰው ኃጢአተኛም ሆኖ ጠማማም ሆኖ እንዴት ይደረጋል? ቢያንስ ደግሞ ቢያንስ እንኳን ርግብ ማናቸውም ሰው ዘማዊ ከሆነ ሌባ ከሆነ ይሄን ሁሉ ብዙ ኃጢአት ያለበት ከሆነ ይሄን ሁሉ ካለበት ቢያንስ ግን ቅንነቱን ይዞ ይምጣ ማለት፣ ቢያንስ ይሄ ሊኖረን ይገባል። ይሄን ካጣ ነው ነው ችግሩ። ማለት ቅንነቱም ጠፍቶ ሰውነታችንም ማጠው እንዴት ይሆናል? ምስጢሩ ግን ርግብ የተባለች ለእግዚአብሔር የቀረቡ ሰዎችን መማፀኝ አድርጎ ይምጣ ማለት ነው። ርግብ ይዞ ይምጣ የሚባለው ለእግዚአብሔር የቀረቡ ሰዎች፣ ምክንያቱም ይችን ርግብ ምንሏታል? ቅርብ የነሽ አቅራቢያ የነሽ ቅርብ ተ ብሏታል። ለእግዚአብሔር የቀረበን ሰው ዞ እስራኤልም ሂድና እባክህ ከኛ ኃጢአት ከእግዚአብሔር ቸርነት አይታጣም፣ ብለው ወደ ሙሴ ነበር የሚሄዱት። የኢዮብ ጓደኞቹ እግዚአብሔርን ባስከፉ ጊዜ እግዚአብሔር ትን መጽሐፈ ኢዮብ ምራፍ አርባው ላይ ትን እንደምንመለከተው ባሪያ ኢዮብ እንዲጸለይላችሁ ሂዱ፣ ወደ እሱ ሂዱ፣ እሱ ይጸለይላችኋል ይቅርታዬን ታገኛላችሁ፣ ነው ያለው። አቤሜሌክ ቢበድል ወደ አብርሃም እንደላከው ፈርዖንን በበደለ ጊዜ እግዚአብሔር በአቤሜሌክና በፈርዖን ምሕረቱን እንደሰጠው ማለት። ስለዚህ ቢያንስ እንኳን ራሱ ያልሆነለት ሰው ሰውነቱ በኃጢአት የተዳደፈበት ሰው ለእግዚአብሔር ቅርብ በሆኑ በእግዚአብሔር ባለሟሎች መማፀን አለበት። ከዚህ ሁሉ ባለሟል ደግሞ ዋናይቱ ርግብ የምትባል እመቤታችን ቅድስት ድንግል ማርያም ናት። እና እሷ ወደ እኔ ነይ ያላት ወደ መልካ እግዚአብሔር፣ ወደ አርአያ እግዚአብሔር፣ ወደ ፍጹምነት። የእሷን ያህል ለእግዚአብሔር የቀረበ ሰው ስለሌለ ወደ እኔ ነይ ይላታል። ተነሽ ያላት ይሄ ነው። ሊቃውንቱ ምን ብለው ተረጉምታል? ተነሽ የሚለው ከእናት አባትሽ ቤት ውጪ ማለት ነው ይላሉ ከእናት አባትሽ ከሐና ከኢያቄም ቤት ውጭና በቤተ መቅደስ ወደ እኔ ከኔ ጋር ለመኖር ወደ እኔ ነይ ማለቱ ነው። ተነሽ የአባትሽን ቤት ታይ ወገኖችን እርሽ ያለውና ተንስኢ ያለው ቃል አንድ ነው ትርጓሜ ይላሉ። ዳዊት ወገኖችሽን እርሽ ያለው መዝሙር 44 ላይ የእናት የአባትሽን ቤት ትተሽ በቤተ መቅደስ ኑሪ ነው። ይሄም ተንስኢ ያለው ደግሞ ምንድን ነው? የእናት አባትሽን ወገን ትተሽ በእግዚአብሔር ቤት በቤተ መቅደስ ለመኖር ወደ እኔ ነይ ማለት ነው። መርገም አይኑርብሽ ብለው የተረጎሙም አባቶቻችን አሉ። መርገም አይኑርብሽ ተንሥኢ የሚለው ምክንያቱም፣ ውድቀት ምንድን ነው? ኃጢአት ነው። ውድቀት ኃጢአት ከሆነ ትንሣኤ ደግሞ ከኃጢአት በላይ መሆን ነው። ማቴዎስ ወንጌል ምዕራፍ ሰባት ላይ እንዲህ የሚል ቃል ታገኛላችሁ። ዝናማት ዘነሙ፣ ነፋስ ነፈሰ፣ ጎርፍ ጎረፈ፣ ቤቱን ገፉት፣ ቤቱ አልወደቀም፣ በአለት ላይ ተመስርቷልና ይላል። የእግዚአብሔርን ቃል የሚሰማ ሰው ነው ይሄ ሰው። ግን ይላል የማያደርገው ቢስ ቢኖር ይላል ጌታ፣ ቤቱን በድቡሽት መሬት ላይ የሰራ ሰው ይመስላል። ጎርፍ ጎረፈ፣ ዝናም ዘነመ፣ ነፋስ ነፈሰ፣ ይህን ቤት ገፉት ቤቱም ወደቀ፣ አወዳደቁም የከፋ ሆነ ይላል። እነ ጎርፍ፣ እነ ዝናም፣ እነ ነፋስ የሚባሉት ስሜታዊነት፣ ስጋዊነት፣ ያላዋን ነገስታት ተንኮል፣ ያጋንንት ፈተና፣ ግፋ ሰማይታት ነው። እነዚህ ሲመጡበት ይሄ ሰውዬ በድቡሽት ላይ የተሰራ ነው ማለት በስሜት ቃለ እግዚአብሔር የሚሰማ ሰው ነው። ስር ሰዶ አላደገም፣ በጴጥሮስ መሰረት ላይ አልቆምም። ገፉት ሰውየው ወደቀ፣ አወዳደቁም የከፋ ሆነ አለ። ውድቀቱ የነፍስ ነውና ይላል ትርጓሜ በነፍስ የወደቀ ሰው ስብራቱ የጸና ነው በስጋ ከሚወድቅ ሰው ይልቅ ስለዚህ ኃጢአት ውድቀት ይባላል ማለት ነው ያውም ሰብሮ የሚጥል ስብራቱም ለዘላለም የሚሆን ኃጢአት ውድቀት እንደሆነ ሁሉ ትንሣኤ ደግሞ ንጽህና ነው ቅድስና ነው ስለዚህ እመቤታችን ተንሥእ እያላት ከኃጢአት ከመርገም በላይ ሁኝ ብሎ ሲመርጣት ነው ለእናትነት የምትገባው የእሱ ከተማ ስለሆነች እሷን ከመርገም በላይ አደረጋት። ከመርገም በላይ ስለሆነች ደግሞ ከሞት በላይ መሆን ይገባታልና ተንሥኢ ብሎ ደግሞ አንቺ ደግሞ ሞትን ድል አድርገሽው ተነሻላት። ሞትም በሷ ላይ እጁን መስደድ አልተቻለውም። የእመቤታችን ስጋ ይዞ ማስቀረት አልቻለም። ምክንያቱም ሞት የኃጢአት ደመወዝ ነው፣ ቅዱስ ጳውሎስ ሮሜ ምዕራፍ 6 ላይ እንደተናገረ። ሞት የኃጢአት ደመወዝ ከሆነ ደግሞ ኃጢአት የሌለበት ሰው የኃጢአት ደመወዝ የሆነው ሞት በሱ ላይ አቅም የለውም ማለት ነው። ሞት በመቤታችን ላይ አቅም አጥቶ የቀረበት ምክንያት ከዚህ የተነሳ ነው። ከኃጢአት በላይ ትንሣኤ ልቡና ያላት፣ ትንሣኤ ሕሊና ያላት፣ ትንሣኤ ስጋ ያላት ስለሆነች ሞት የእሷን ስጋና የእሷን ነፍስ ውጦ መያዝ አልሆነለትም ነበረ።